ታዝዟቸው ብለው መልክተኛው አለ ሰላቱ ወሰላም ይናገራሉ። እስምዑ አጢዑ ወይን እስቱዕሚለ ቢሹምባችሁ እንኳን ማለት ነው። የበላይ እንኳን ቢሆንባችሁ አለይኩም፣ በእናንተ ላይ ይሏችኋል። በናንተ ላይ የበላይ ሆኖ መሪ ቢሆንባችሁ፣ አብዱን ባሪያ፣ ሐበሽዩን የሐበሻ ባሪያ እንኳን ማለት ነው የሐበሻ ባሪያ በእናንተ ላይ አሸንፉ የበላይ የሆነ ተቆጣጥሮ የበላይ ከሆነ ስልጣን ከያዘ አዳምጡ፣ ስሙ፣ ታዘዙ፣ ፈጽሙ ብሎ መልእክተኛው ለሰላቱ ሰላም ለሰሃቦቻቸው ይመክራሉ ማለት ነው። ከአነ ራእሰሁ ዘቢበ የዛ ሰውዬ ዝቅተኛነትና በጣም ደረጃ አለመኖሩን ሲገልጹ ምናሉ ከአነ ራእሰሁ የሱ እንደው ራሱ ራሱ ማለት ነው። ዘቢበቱን ልክ ማለት ነው የወይን ፍሬ የመሰለ ማለት ነው። ዘቢባ ማለት የዓይነብ ዋለ የደረቀው ዘቢብ ይባላልና፣ ከእና ራሱ ዘቢባ ልክ ማለት ነው። ራሱ እንደ ወይን ፍሬ የሆነ ቁጥርጥር ያለ ማለት ነው። ራሱ የተቆጣጠረ ቢሆን ማለት ነው። የተቆጣጠረ እንኳን ቢሆን የተፈለገበት ከአነ ራሱ ልክ ራሱ ዘቢበቱን ራሱ የተቆጣጠረ ይሆን ወይ ደግሞ አጭር የሆነ ማለት ነው። ሰውየው በጣም አጣራ የሆነ ወይም ደግሞ ራሱ የተቆጣጠረ ለማየት ራሱ የሚያስጠላ የሆነ ማለት ነው። መጥፎ የሆነ ገጽታ ያለው ሰው እንኳን ቢሆን ስልጣን ላይ የገባው ስልጣን ከያዘ ኢንትሃ መታዘዝና መስማት ግዴታ ነው ብለው መልእክተኛው ዐለይሂ ሰላቱ ሰላም ተናገሩ። ስለዚህ ከእነ ረእሰሁ ዘቢበቱን ራሱ ልክ እንደ ወይን ፍሬ ማለት ነው። የተቆጣጠረ እንኳን ቢሆን ማለት ነው ቁጥርጥር ያለ ያአኔ ማለት ነው አጥር ሆኖ የተቆጣጠረ ከሆነ እራሱ መልኩ የጠፋ ስለሆነ የሚሆን ማለት ነው። ስለዚህ እዚህ ላይ የተፈለገበት ምንድን ነው? እንደው በጣም ዝቅ ያለ ደረጃው በጣም የወረደ ዝቅተኛ ደረጃ ያለው ሰው እንኳን ቢሆንም ስልጣንን ከተሾመ እስሜዑ ዋጢዑ፣ አዳምጡ ታዘዙ፣ ብለው ነው መልእክተኛው ዓለይሂ ሶላቱ ወሰላም ያዘዙት ብለው ተናገሩ ማለት ነው።

ቃለ ብሎ አለ ማለት ነው። ማን ወይል ብኑ ሑጅር ተብሎ የሚጠራው ቃለ ረሱሉላሂ ሰለላሁ ዓለይሂ ወሰለም፣ መልእክተኛው ዓለይሂ ሰላቱ ወሰላም ብለዋሉ። ሒነ ጊዜ ሱኢለ በተጠየቁ ዜማ ነው ጥያቄ ሲቀርብላቸው እና በሚጠይቁበት ሰዓት ብለዋሉ። ምን አሉ? ምንድን ነው ጥያቄው? ኢዛ ቃመት በቆመች ጊዜ ብለው ጠየቋቸው ለመልእክተኛው። ኢዛ ጊዜ ቃመት በቆመች ጊዜ ዐሌና በኛ ላይ በቆሙ ጊዜ ኡመራኡ መንግስቶች መንግስታቶች በእኛ ላይ በቆሙና ስልጣን በያዙብን ጊዜ ማለት ነው። ስልጣን ከያዙ እናም የስአሉና የሚጠይቁን የሆኑ ይጠይቁናል። የስአሉና ማለት ይጠይቁናል። ሐቅሁም የነሱን ሐቅ ይጠይቁናል። እንደርጉ እንዳርጉልን እንደዚህ አድርጉልን እያሉ የራሳቸውን ሐቅ ይጠይቁልናል ከኛ ይፈልጋሉ፣ ወይም ይከለክሉናል። ሐቅና የኛን ሐቅ ደግሞ ይከለክሉናል። እኛ የምንፈልገውን ነገር አያሟሉንም። እነሱ ግን የነሱን ፍላጎታቸውን ከኛ ይጠይቃሉ። እንደዚህ አይነት መሪዎች በእኛ ላይ ቢሾሙብንና የበላይ ቢሆኑብን ምን ትሉናላችሁ? እንጋደላቸው ወይስ አምፀን እንውጣ? ብለው ጠይቋቸው ቃለ ብለዋሉ መለክተኛው አለይ ሰላቱ ሰላም፣ ኢስማዑ አዳምጧቸው፣ ታዘዟቸው፣ አዳምጡ፣ የሚናገሩትን ስሙ። ዋጢዑ የሚያዙትን ነገር ደግሞ ታዘዙ፣ እሺ ብላችሁ ግቡ አሉ። ታዘዙ እንጂ አሻፈሬ ብላችሁ ማመፅ ፈጽማችሁም አሏቸው። ፈኢነማ ብቻና ብቻ ነው አለይህም፣ በነሱ ላይ ያለው እኮ ብቻና ብቻ ነው። ፈኢነማ አለይህም በነሱ ላይ እኩ ያለው ብቻና ብቻ ነው። በነሱ ላይ የሚሆነው ማ ነገር ሁሚሉ የተሸከሙት ነገር ነው። በነሱ ላይ የሚሆነው በስነ ስርዓት የስልጣን ላይ ተቀምጠው ስልጣናቸውን በስነ ስርዓት ካልፈጸሙና ካልመሩ፣ የእናንተን ሀቅ እማያሟሉ ከሆነ ያኔ ማለት ነው የሚጠየቁት ራሳቸው ናቸው። ፈኢን ማዐለይህም በነሱ ላይ እኩ ያለው ብቻና ብቻ ነው። ማህሚሉ የተሸከሙት ነገር ነው ያለው። በእነሱ ላይ ያው እነሱን በተመለከተ ራሳቸው የሰሩት ማለት ነው። ውም ሚሉ ማለት የተሸከሙት የሰሩት ጉዳይ ነው በእነሱ ላይ የሚጸርግባቸው። ወአለይኩም በእናንተም ላይ ይጸርቃል። ማ ነገር ሚልቱም የተሸከማችሁት ነገር እና የሰራችሁት ነገር በእናንተ ላይ ይጸርቃል። ኸይር ከሰራችሁ ምትጠይቁት ራሳችሁ ናችሁ እነሱም ደግሞ እናም መጥፎም ከሰራችሁ የምትጠየቁት እራሳችሁ ናቸው፣ በራሳችሁ ስራ። እነሱም ደግሞ መጥፎም ከሰሩ ይጠየቃሉ በራሳቸው ወከሊከ። እናም ኸይርም ከሰሩ እንደዚህ ው በዛው ልክ ማለት ነው። ስለዚህ አዳምጡ፣ ስሙ እንጂ አምጻችሁ መውጣት እና እነሱ መጋደል ፈጽሙ አይቻልም ብለው መልክተኛው ዓለይሂ ሰላም ነገሯቸው፣ አስተማሯቸው ማለት ነው።

ብለዋለማን ሁዘይፋ፣ ቃለ ረሱሉላሂ ሰለላሁ አለይህ ወሰለም፣ መልእክተኛው አለይሰላቱ ሰላም እኮ ብለዋሉ ይላል ሁዘይፋ ማለት ነው። እሱን ሲመክሩት ምናሉት? ተስሚዑ፣ ትሰማለህ፣ መሪዎችህን ትሰማለህ አሉት። የሚናገሩትን ነገር መስማት አለብህ። ወቱጢ፣ መታዘዝም አለብህ። ልአሚሪ፣ ለመንግስቶች ለመሪዎች ለመንግስቶች መታዘዝ አለበት። መስማት መታዘዝ ግደታ ነው አሉ። ወእንዱሪ በ ብትመታ እንኳን ያኔ ቢመታ እንኳን ዋህሩ ከጀርባህ ቢመታ ጀርባህን እየደበደቡ ጀርባህን እየመቱ ገንዘብ አንጣያሉ ቢወስዱም እንኳን መሪዎች መስማት መታዘዝ ግደታ ነው እንጂ ተመታሁ ብለህ ማለት ነው ወይ ተዘረፍኩ በለ ማለት ነው አሻፍሬ ብለህ መውጣት ፈጽሟችንም አሉት። ወኡኺደ ቢያዝም እንኳን ማሉ ገንዘብህም ቢያዝ ገንዘብህም ቢያዝ ገንዘብ ቢወሰድብህ ተወሰደብህ ብለህ ማለት ነው። ፈጽሞ አምፀህ መውጣት አይቻልም። መስማትን መታዘዝ ግደታ ነው አሉ። ፈስሚዕ አዳምጥ የሚሉትን ነገር አዳምጥ፣ ዋጢዕ ታዘዝም ደግሞ የሚያዙትን ነገር መታዘዝ አለብህ ብለው መልእክተኛው ዓለይሂ ሰላቱ ወሰላም መከሩት ማለት ነው። ስለዚህ እዚህ ሐዲስ የሚጠቁመው ምንድን ነው? በመሪዎች ላይ ያመፁ መውጣት በጣም ከባድ የሆነ ወንጀል ነው። ሰውየው ቢመታ፣ የተለያዩ በደሎች እንኳን ቢያደርሱ፣ በመሪዎች ላይ ያመፁ መውጣት ከባድ ነው። ጥንቃቄ ልናደርግለት የሚገባ የሆነ ነገር ነው። ቀለል አድርገን ልናየው አይገባም። ምክንያቱም በመሪዎች ላይ ያመጹ መውጣት አደጋ ስላለው ደሞች ይፈሳሉ፣ ሕፃናቶች የቲሞች ይሆናሉ፣ ሴቶች ደግሞ ያለ ባል ይቀራሉ ብለን እንደተመለከት ነው ማለት ነው። ስለዚህ ጥንቃቄ ያስፈልጋል። ሰውዬው ቢደበደብም ገንዘብንም አንጡ እያሉ ቢወስዱም መስማት ማለት ነው። ለምን በእነሱ የሰሩት ወንጀል የሚጠይቁበት ራሳቸው ናቸው። እኛም የሰራነውን የምንጠይቀው ራሳችንን እንጂ ማንም ማንም አንዱ አንዱን መሸከም ስለማይችል ማለት ነው። ثم قال الشيخ رحمه الله فعلى الانسان በሰው ልጅ ላይ እኮ ግዴታ ነው አሉ። በሰው ልጅ ላይ ግዴታ ነው። በአንድ ሰው ላይ ግዴታ የሆነ ነገር ነው። አላ የኩነ ፈጽሙ እንዳይሆን ግዴታ ነው መሆን የለበትም ዳዕየን የሚጠራ መሆን የለበትም። ለሸሪ ለመጥፎ ነገር ማለት ነው። ወደ መጥፎ ነገር የሚጠራና ወደ መጥፎ ነገር የሚጋብዝ ጋባዥ መሆን የለበትም። አንድ ሰው እያሉ በማዕና በመሪዎች ላይ አመፁ ነው

ሙስሊሞች እንዲከፋፈሉ ሙስሊሞች ማለት ያኔ ማለት ነው፣ እንዲጣሉ እንዲጨቃጨቁ ምክንያት ሊሆን አይገባም። ይህ ከባድ የሆነ ወንጀል ነውና፣ ስለዚህ አንዳንድ ሰዎች አሉ በመሪዎች ላይ ለእኔ የሚያነሳሱ አምፀው እንዲወጡ የሚያደርጉ በጣም አጸያፊ ስራን የሚሰሩ ሰዎች አሉና፣ ይሄ መሆን የለበትም ብለው የተናገሩ እንደዚህ አይነት ነገር መሆን የለበትም ፈጽሞ፣ ብለው ማነው ተናገሩ። ስለዚህ አንድ ጥሩ ያኔ አንድ ሰው መሆን ያለበት ወደ ኸይር የሚጠራ ተጣሪ ነው እንጂ መሆን ያለበት ወደ ወንጀል፣ ወደ ፈሳድ፣ ወደ ብልሽት ነገር ሰዎችን የሚጋብዝ ዳኢ መሆን የለበትም አሉ። ስለዚህ አንዳንድ ሰዎች በሙስሊም መሪዎች ላይ ዝም ብለው የሚያወሩት ወሬ አለ፣ የሚዘበታተሩት ነገር አለ። ይሄ ጥንቃቄ ላይ ልናደርግ ይገባል። ወይም ደግሞ እነሱን ሰምተን ብቻ በተለይ ሳውዲ ላይ ያሉትን መሪዎች በተመለከተ የሚተቹ ጣዕን የሚያደርጉ ሰዎች አሉ። ይህ ስህተት ነው። መሳደብም ሆነ መተቸትም አይቻልም። ይሄ ፈጽሞ ማለት ነው። ለምን ይኛ አወራን ማለት ወይም ደሞ ተናገርን ማለት ኸይር ነገር ይመጣል ወይም ደግሞ ጥሩ ነገር ይመጣል ማለት አይደለም። ዱዓ ማድረግ ነው ዋጅቡ ሶላህ እንዳደርግላቸው እና እንዲስተካከሉ አላህ ያስተካክላቸው ብለን ዱዐ ከማድረግ ውጭ ስለ መንግስቶች ወይም ስለ ሙስሊም መሪዎች ነውር ማለት ነው ማውራት። ይሄ ለይሰ ሚን አደብ አደብና ስነ ስርዓት አይደለም። ሲጀመር ወለይ ሰሚን መን ሀጃሪ ሱነቲ ወል ጀማ ያህል ሱነ ወል ጀማ መንገድምና መንሀጅ አይደለም። አህል ሱነ ወል ጀማ የስቢሩን ወይ ተሷበሩን ይሱብራሉ፣ ይታገሳሉ እንጂ አመፁ በመውጣት ምንም አይነት መስራት ስለሌለው ማለት ነው በል፣ አደጋው ከባድ የሆነ የገዘፈ የሆነ አደጋ ነው የሚመጣው። ከባድ የሆነ አደጋ ስለሆነ የሚያጋጥመው ማለት ነው። ስለዚህ ከባድ የሆነ ጥንቃቄ ማለት ነው ያስፈልጋል። መሪዎች ላይ የሚያወሩ ሰዎችን ማዳመጥ አይቻልም። የነሱንም አድዎችን፣ ኹጥባዎችን፣ ድዓዎችን ማዳመጥ አይቻልም። ምክንያቱም ሚንበሮች ላይ መስጂድ ውስጥ ሳይቀር ስለ ፖለቲካ የሚያወሩ በፖለቲካ ቢዚ የሆኑ ሰዎች አሉ። በተለይ ኢኽዋኖች ጥንቃቄ ልናደርግባቸው ልንነቃባቸው የሚገቡ የሆኑ የጥመት አንጃዎች ናቸው። እንዳይሸውዱን እንዳይበሉን ማለት ነው በጣም ከባድ ናቸው። ስለዚህ ፈለቡድ አንተንበህ ልንነቃና ጥንቃቄ ልናደርግበት የሚገባ የሆነ ነገር ያነቁን አልኹሩጅ አላ ውላቲል አምር አልሙስሊሜን ሙሐረሙን ሸር ከሸሪያ አንፃር በጣም ሐራሚ የሆነ ነገር ነው። በወሬ ቢሆን አንዳንድ ሰዎች ኹሩጅ የሚባለውን በሴፍ ወይ መሳሪያ ብቻ ይዞ መውጣት፣ ይሄን አድርገው ብቻ የሚስሉት አሉ። ይሄ ብቻ አይደለም። ሐታ ፊል ከላም በንግግር ቢሆን ወሬ ላይ ማለት ነው። እነሱን በተመለከተ የነሱን መሳሊብና የነሱን ነውር ነገር መጥፎ ነገር ማውራት አይቻልም። ጭራሽ አይቻልም ማለት ነው፣ አይፈቀድም ሰው ናቸው። ወንጀል ላይ ሊወርቁ ይችላሉ። ኩፍሩና ክህደትን እስካልሰሩ ድረስ ሌላ ወንጀል ከባይረ ዝኑብ እንኳን ቢሰሩ ይሄ ያኒ ማለት ነው። ዝም ብሎ ውጭ ላይ ሚዲያዎች ላይ እንደዚህ ሰራ፣ እንደዚህ ሰራ፣ ሀገር የሚባለው መንግስት እንደዚህ ያደረገ፣ እንደዚህ ያደረገ እያሉ ማውራቱ ምን ፋይዳ አይኖረውምና ጥንቃቄ ልናደርግ ይገባል። በተለይ የሳዑድ ሀገሮች ላይ ያሉ መሪዎችን በተመለከተ ብዙ ሰው መላሳቸውን ይዘረጋሉና ጥንቃቄ ልናደርግ ይገባል። ይሄ ከባድ የሆነ ወንጀል ነው። ምንም ማድረግ ስለማይቻል ዱዓ ከማድረግ ውጭ ማለት ነው። ከጧ ላይ ቢሆንም ቢሳሳቱም አላህ ያስተካክላቸው ብለን ዝም ማለት ያለብን የሚል ነው። ኢንሻ አላህ እስከ እዚህ ድረስ